እነርሱ በማዕከላዊ ሲዳማ ዞን የዳራ ኦቴልቾ ወረዳ የባሚሳ ቀበሌ አርሶ አደሮች ናቸው። አሁን በተባበረ ክንድ ድል እየነሱት የሚገኘው ከግርጌያቸውም የተንጣለለው ተራራም በቀደመ ግብሩ የልፋታቸው የትጋታቸውም ቀበኛ ነበር። ባለፈው ጉዳት በጣም ናለን ጎርፍ ምናምን እህል ስትዘራበት ጊዜ ማለት ነው። ምንም የለውም። ጎርፍ መጥቶ ይበላሻል እህሉ የዘራ ነውም ጉልበትን ሁሉ ይጠፋል። ይህ ቦታ አስጨናናቂ ቦታ ነው። ሰው ሁሉ የምኖረው ተቸግረው ነው የምኖረው። ማንም ስራ ዘርቶ አይወሰድም። ስንዴ ዘራ ሊጠፋል ለጎርፍ ሲነሳ። ይህ ለዘመናት የዘለቀው ዘርቶ እንዳያጩም መንስኤ የሆነው የቀበሌው አርሶ አደሮች ችግር እልባት ያገኝ ዘንድ በብዙ ጠርቋል። ከዚያም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ከአካባቢው ማህበረሰብ ጋር በከወነ የተፋሰስ ልማት፣ ያ ቀድሞ የአካባቢው ስጋት የነበረው ተራራ ሌላ ገጽታ እንዲላበስ አስችሎታል። ችግራችንም እኛን አውጥተን እየተነገረን ስንጀምር አሁን መጥቶ እየረዳን ምን ችግር ያላቸው ስሉ ሲጠይቁን ይሄ ችግር ነው ብለን ስንወራ ያንን የወራነው አይነት መጥቶ መንግስት እየሰራ እያገዘን ነው ያለ ነው። አብዛኛው እዚህ አካባቢ የሚኖሩ አርሶአደር በዚህ ጎርፍ የተጠቃ ነው። አነካቻምና ዞረን አይተናል። ብዙ ሰዎች ባቄላና ስንዴ የተከሉ ሰዎች በጣም በሚከብድ ሁኔታ ነበር የጎርፍ መሸርሸር እያጎዳቸው ነበረውና ይሄ ያማረው የዚህ ቀበሌ አርሶ አደር በመውጣት ወረዳውም ንቅናቄ በማድረግ አርሶ አደሩንም ሞሮፍ እዚህ አካባቢ ያሉትን ሰዎች በመሰብሰብ ወደዚህ ልማት ገብተናል ማለት ነው። አርባ ሄክታር መሬት እንደሚሸፍን የተነገረለት ስፍራው አሁናዊ ገጽታውን ይጎናጸፍ ዘንድ በርካቶች በቁጭት ተረባርቧል። ቀድሞ ላይ ለሰብላቸው ጠንቅ ለምርታቸውም እክል ሆኖ የነበረው ገላጣ ስፍራም አሁን ላይ ሊክሳቸው የተዘጋጀ መስሏል። አሲዳማነት ያለበት አካባቢ ስለሆነ በኖራ ይታከምና ኮምፖስት ተጨምሮ ማዳበሪያ ሲጨመር፣ ሌላ ወረዳ ላይም ካለው ልምድ አንፃር የተሻለ ምርታማነት የሚገኝበት ሌላ ወረዳ ላይ እንደዚህ በሰራንበት እስከ 40 ኩንታል ፔር ሄክታር ገብስ የተገኘበት ስንዴ እስከ 50 ኩንታል ፔር ሄክታር ማግኘት የተቻለበት እዚሁ ክልል ላይ እዚህ ከፊት ለፊታችን የሚታዩ ተራሮች ላይ አምና የሰራ ናቸው። ስራዎች በጣም ጥሩ ተሞክሮ የሆኑ ነው። ተሞክሮ እየሰፋ ነው። ዘንድሮ ወደዚህ የመጣ ነው። አሁን ግን ስንዴ እንዘራለን በመስመሩ መንግስት እገዛ እናደርጋለን እያሉ ነው። ኖራ እናመጣለን እያሉ ነው። እና እነርሱ ያንን ሲያመጡልን እኛንም በመስመር ስንዴንም ባቄላንም ገብስንም ዘርተን በዘሩ በጣም የዘራን አይነት በላይ እንወስዳለን እያለን አሉ። በጣም ተስፋ አድርገን እየሰራን ነው ያለኑ። አሁን ይህል ስንዘራ ማለት ነው። በተስፋ እንወስዳለን እያለን ነበርን አሁን ያለነው። ስለዚህ ባለፈው ጊዜ ጎርፍ ምናምን እያስቸገረውም እያጨናነቀ ስንዘራ አንወስድም፣ በቃ ጎርፍ መቶ ይበላሻል። አሁን ግን እግዚአብሔር ጋር መንግስት ተባብሮ ጠረጴዛ እማ እርካን ካገኘን በኋላ ተስፋ አድርገን እየሰራን ነው። በጥረታቸው የተራራውን ገጽታ የቀየሩት የቀበሌው አርሶ አደሮች ነጊያቸውን መልካም በምርትም የተትረፈረፈ እንደሚሆን ተስፋቸው የላቀ ነው። በዚህ መነሻነት መሰል ስፍራዎች አሉና አጠናክረን እንቀጥል ከነሱ የተደመጠ ሀሳብ ነው። በዚህ እናንተን የምታዩት ይህ ብቻ ሳይሆን ሌላ ቦታም አለን። ሰው ተቸግረው የሚኖሩበት ሌላ ቦታም ስላለ ይደግሙልን እያለ ነው አለ ነው ይጨምሩልኝ ሌላ ቦታን ተሰፋፍቶ እንዲሰራ ሰው ሰርቶ ዘርቶ የማይወሰድበት ቦታ ብዙ ስላለን አሁንም ተጨምሮ ይዘራል ብለናል። ሰውንም ተስፋ ስላደረገ ነው አለው። ይሄ እርከን በዚሁ ብቻማ ያበቃ አይደለም። እየጨምር ተሰራ ይሄዳል። ለዚህም ከፍ ያለ ጥንቃቄና ጥበቃ እያደረግንለት ወደ ዘር ምንዘራበት አካባቢ ነው ወደ ሐምሌና ነሐሴ አካባቢ ስንደርስ ደግሞ ኑኑራንወተንወ ዘር መዝራቱ ነው የምንገባው። እንደ ሲዳማ ክልል በ31 የገጠር ቀበሌዎች ልየታ በተደረገባቸው 17 ተፋሰሶች ጠንካራ የአፈርና የውሃ ጥበቃ ሥራ መሰራቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ መረጃ ያመለክታል። የተጎዱ አካባቢዎችን እንዲያገግሙ ማድረግ፣ ተዳፋታማ መልካ ምድር ያላቸውን ስፍራዎች በርከን መጠበቅ እንዲሁም ጥብቅ ስፍራዎችን መንከባከብ ከተሰሩ ስራዎች መካከል ናቸው። በዚህ ሂደት ውስጥ የህብረተሰቡ ተሳትፎ የላቀ ነበር ተብሏል። ወደ 36400 ሄክታር የማልማት ግብ ይዘናል እስካሁን ባለው ከ90% በላይ ማሳካት ተችሏል። ይሄ ስለዚህ የተሻለ የአፈርናዋ ጥበቃ ስራ አለ ብሎ መውሰድ ይቻላል። ይሄ በዋናነት በተለይም ወደ 1.4 ሚሊዮን ህዝብ እንዲሳተፍ ግብ ይዘናል። ስለዚህ ይሄኛውን ስናይ በገንዘብ ሲተመን ከ20 ቢሊዮን በላይ የሚገመት ገንዘብ ህዝብ አስተዋጽኦ አድርጓል ላለፉት 30 ቀናት። ስለዚህ የተሻለ የህዝብ ተሳትፎ፣ የተሻለ የህዝብ አስተዋጽኦ በጉልበት እንዲሁም ደግሞ በገንዘብ ሲተመን ወደዚህ የሚጠጋ አስተዋጽኦ እንዳለው ነው ማየት የቻል ነው። አሁን ላይ የተሰሩትን የአፈርና ውሃ ጥበቃ ስራን በማጠናከር በቀጣይ ወደ ልማቱ የሚገቡበትን ሂደት ማፋጠን ትኩረት የተሰጠው ጉዳይ ስለመሆኑ የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ ጠቁሟል።